በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት እስከዚች ሰዓት እስከዚህች ዕለት ናደረሰን ለልዑል አምላካችን እግዚአብሔር ስሙ ይክበር ይመስገን። የተወደዳችሁ እና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት፣ የቃል ኪዳን፣ የመስቀል ስር ያደራ ልጆች፣ የቅዱሳን ሁሉ ወዳጆች አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ እንደምን አደራችሁ? እንደምን አረፈዳችሁ እንደምን እስከ ይህ ሰዓት ቆያችሁ? አሜን ሳይገባ እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ወርኃ የካቲትን በሰላም እና በጤና አስፈጽሞ ለወርኃ መጋቢት በቸርነቱና በምሕረቱ ጠብቆ ያደረሰን ቸርነቱና ምሕረቱ የበዛልን አምላካችን አምላካችንን እግዚአብሔር ስሙ በድጋሚ የተመሰገነ አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መለኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን ልደታ ማርያም ወርሃዊ መታሰቢያ በዓል እንዲሁም በእለቱ ታስበው እና ተከብረው ለሚሉ ቅዱሳን ዓመታዊና ወርሃዊ በዓል አደረሳችሁ አደረሰ። የእመቤታችን የድንግል ማርያም የእመብርሃን ረዴት በረከቷ የቅዱሳን ሁሉ በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ንዌጥን በረድኤተ እግዚአብሔር ወበሰና የሀብቱ አንድ አምላክ በሆነ በአብ በወንድ በመንፈስ ቅዱስ ስም የአትሪል ኤጲስቆጶስ አባ ሚካኤል የቡርልስ ሀገር ኤጲስቆጶስ አባ ዮሐንስ እና ሌሎች አባቶቻችን የቤተ ክርስቲያን መምህራንን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ንግስናው እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሜውም ከሰማይታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ፣ የቅዱሳን መላእክትን መታሰቢያ አጠቃሉ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋራ ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ አስራ ሁለት ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህም በኋላ ይጨምራል። መጋቢት መጋቢት አንድ በዚች ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር እለእስክንድሮስ ዘመነ መንግሥት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ እለእስክንድሮስ ሞተ። ከእርሱም በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። እርሳቸው ብዙዎችን ገደላቸው። አገሮቻቸውን ትተው ወደ የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡን ፈልገው አጥቶት። ከዚህም በኋላ ስሙ ዲዎስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህም በኋላ ስሙ አግርንዲዮስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱ ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሹማው አገኛቸው ወደ እርሳቸውን በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግሪንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመኑ፣ በታላቅ ድካምን በወንበሩ ላይ አስቀመጡት። ከአግሪንዲኖስም አረፈ አግሪንዲኖስም አረፈ ከአግሪንዲኖስም ጋራ አንዲት አመት ኖረ። አግሪንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀበዶ ቀያ ኤጲስቆጶስ ስሙ እለ እስክንድሮስ የሚባል አንድ ሰው ነበር። እርሱም በውስጧ ሊጸልይና ወደ ሀገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ፣ የበዓሉን ቀኖች በተፈጸሙ ጊዜ ወደ ሀገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ የገዴ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ስራም ይረዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል ነው ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ ለእስክንድሮስን አገኙት፣ ይረዳውን ዘንድ ያለ ፈቃዱ ከአባት ከበርኪሶስ ጋር አደረጉት፣ እስከሚያርፍበት ጊዜ አብሮት ኖረ። መላሄ የሕይወቱ ዘመን አንድ መቶ አስራ ሰባት ዓመት ሆኖ የኤጲስ ቆጶስነት ሳይሾም ሰማንያ አንድ ዓመት ኖረ። በሹመቱም ላይ ሰላሳ ስድስት ዓመታትም ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ዕለት የሰማይቱ የቅዱስ ዕለ እስክንድሮስ መታሰቢያው ነው። ሆነው ይህም ቅዱስ ሰማይት የሮም ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመስዋቱ ካህዲው ማክሲሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድ እና ታላቅ የሆነ ድንጋይ በእጆቹ እና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው፣ ጎኖቹንም ቀደደ፣ በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከእኛ ጋር ለዘላለሞት ነው አሜን።

ላት ርእሲ ትኩነኝ ክዳኔ ከዳኔ። ዳግመኛም በዚህ ዕለት የመርቆሬዎስ መታሰቢያው ሆነ። ላሜህንም የወለደው የሄኖክ ልጅ የማቱሳላ የእረፍቱ መታሰቢያ ነው። እድሜውም ዘጠኝ መቶ ስልሳ ዘጠኝ ዓመት ሆነ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን።

ለዛአን አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም ማራቂ ተጉሉ ባይ ሰውራይ ማረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳደረብን አምላካችን የቅዱሳን ሁሉ ለቤት በረከታቸው ይደርብን። የእመቤታችን የመብራን ፍቅሯ በረከቱ አይደርብን። ወርሁን የሰላም የበረከት የጤና ወር የሰላም ወር ያድርግልን። ጾማችን ጾማችንን በሰላም አስፈጽሞ ለብርሃነ ትንሳኤው በሰላም እንዲያደርሰን በሰላም ያሳደር አምላክ በሰላም እንዲያውለን ከክፉ ሁሉ ከክፉ ነገር ሁሉ እንዲጠብቀን የታሰሩትን እንዲያስፈታልን የሞቱትን ነፍሳቸው እንዲምርልን በጸሎታችሁ አስቡን አትርሱን። ያሉትን የቤተ ክርስቲያን ልጆች በያሉበት ይጠብቅልን። ለቤተክርስቲያናችን እውቀታቸውን፣ ጊዜያቸውን፣ ሀብታቸውን፣ ጉልበታቸውን፣ ሀሳባቸውን ሁሉ ሰጥተው የሚያገለግሉትን ሁሉ እግዚአብሔር አምላክ በቸርነቱ የአገልግሎት ዋጋቸውን ይክፈላቸው። የሁላችንን ፍጻሜ እንዲያሳምርልን አቡነ ዘበሰማያት ንበል።